ዛራ ነገር ያላችሁ ሴቶች ትንሽ ሰልጠን ትምህርት ተማሩ። አብረሽ እኮ የሰው ከንዱ ነው። እስማሆን ሳይ ምን አረገችሽ? እሱ አንተ ደግሞ ሴት አደለችም። ነገር ስብል ብል ያለች ነገር ተሳሳትሽ። ዳኒ ነው፣ ይቅርታ መጠየቅ ያለባት ጽጌ ናት። በቃ ብቻ ሁለቱም ይሁን ተጠያይቀው ማምሪያ መሆን አለበት። ይቅርታ መጠየቅ ካለባት ጽጌ ናት እንጂ መጠየቅ ያለባት ዳኒ አይደለም። ይቅርታ የሚጠይቀው አስራ አምስት ቀን ውስጥ እኔ አሁን ጽጌ በመጣችልኝ እዚህ ውስጥ ሌላው ነገር አልነበረ ትገባ ነበረ ደብልታ ብዬ አደረጋችሁ። ኦኬ ጽጌ ገብታ ጭራሽ እዚህ ቤት እኔ ላይ ብለህ በዚህ አጋጣሚ ዳኒ የኔ ማለት ትዳር እኔም ይኸው ልክ። ስማ አንተ ትዳር ሁለት እንደዚህ ቀልድ ኮነ ኢትዮጵያ ላይ እኔም ዱባይ ነኝ ያለሁት ምንም ስሙን የሌለኝ ሴት ነኝ። አራት አመቱ ነው ያልኩህ ሀገር ወጣሁ። ግን ዳሬኝ በቃ አዎ ዳሬኝ እኔ ብቻ። አንቺ ችግር ነው የምትለው አሁን እኮ ቀደም እኮ በጣም የተከራከርኩ የነበርኩት ማለት ነው። አንቺ ልክ ሜሪ ሳይድ ያዘች እንደምትይ ሳይድ ማት ሰው መስለሽ ነበር፣ ግን ሳይድ ያሽ ሰው ልጅ ስለረዳ አሁን ክርክሬ ተው እግዚአብሔርን ሳይድ አላስኩም። ግን ጽጌ እና ሰላም ሳይድ ይዘሻል። ሳይድ ይዘሻል። በስርዓት ሳይድ ይዘሻል። አስር ይተበርከክኛልሽ እንዴ ንቁጭ ወድግ እንዴ ላቭ አይደል እንዴ ሀብቲ እ ፍቅር አይደል እንዴ ፍቅር የለብህም መጀመሪያ እና አሁን ተንበርክኮ ይቅርታ ይጠይቃት ወይስ እሷ ይቅርታ ትጠይቀው? እውነቱን እናውራል እሶ በሽምግልና መሀል ሽማግሌ ገብቶ ይቅርታ ይጠያየቁእና መለእንደዛ ነው። እኔ ደግሞ በጥሬው ስነግርሽ ጽጌ ዳኒን ይቅርታ መጠየቅ አለባትእተሎ ስለምወጣ ሽ እንደት ሰላማቸው ይብዛ ዳኒ እኔ በጣም ነው የማደንቅህ። እንዲያውም ምክንያቱም ድራማቲክ የሆነ ሴት ብታገባ ህይወት ሙሉ ድራማ ነው የሚሆነው። ስለዚህ ጥሩ ነው ያደረግከው። ሺ ሶ ቢዩቲፉል ሃምብል ናይስ፣ በጣም ቆንጆ ልጅ ነው የመረጥከው። አንትልማነ በቃ የሌላው ወሬ አትስማ። ኢትስ ዮር ላይፍ ናዋን ጎነ ሊ ራስ ነው የምትኖረው። ስለዚህ ምንም አይነት ነገር ምንም አትስማ። ማነ ነው ህይወት ድራማ መኖር የለበትም። ቀልድ አይደለም። ትዳር እቃቃ ጨዋታ እንዳይመስላችሁ። ስለዚህ እንዲሁም እናንተ ሚዲያ ላይ ያላችሁ ሰዎች ጥንቃቄ አድርጉ፣ ለትውልዱ ምን እንደምታስተምሩ ታውቃላችሁ አይደለም? ይሄ ድራማ ነገር ሁሌ ድራማ ከሆነ ህይወት በቃ ሌሎችም እንደዛ ነው የሚያደርጉት። ኬ እንደዚህ ነው እንደ ይላሉ። ስለዚህ እኔ እንዲሁም አድናቂ ነኝ፣ በጣም እኔ ተናግሬ የማላቅ ሚዲያ ላይ ግን ትንሽ የተወሰነ ጊዜ ነው የተከታተልኳችሁ፣ ራሱ አሁን ቅርብ ጊዜ ነው እና በጣም አንተ፣ ዩ አር ጀንትልማን በቃ ዩ ነው ዋት ዩ አር ዶይንግ። ስለዚህ ምንም ነገር ማንም ምንም ቢያወራ አትስማ። በጣም ደስ የምትል ስነ ስርአት ያላት ልጅ ነው የመረጥከው። እሱ እኮ በማግባቱ አልተቃወምንም። አልሰማሽም? እኔ በተለይ እኔ ያወሮትን አልሰማሽም? እኔ ልጅቷ በመምጣቷ አልተቃወምኩም ግን ለልጅቷ ነው እየተከራከርኩ ያለሁት ። ዛሬ ጽጌ እሺ ብትለው ዳኒ ሊያገባት ነበረ። ጽጌ እምቢ ስትለው ሄዶ እቺ ልጅ ከየት አመጣት? ጣናት ወይ እድሏን እኳ አልተጠቀመችበትም በደንብ አክብሮ በስነ ስርዓት ብዙ ነገር አድርጎላታል። ድራማን የምትወደው እናንተ አይገባም። ዳኒ በጣም ቅርታ፣ ገብታ ነገር ያላችሁ ሴቶች ትንሽ ሰልጠን፣ ትምህርት ተማሩ። ይህ ድራማ ነገር ህይወታችሁን እያበላሸው ነው። ድራማ የሚያደርግ ሰው ተወዳላችሁ ትወዳላችሁ፣ በራሱ የማይረባ ነገር ነውፕት የምታደርጉ ስለዚህ እሱን ነገር ተዉ። ጥሩ አይደለም፣ ይጎዳችኋል። እና ዳኒ ዩ አር ስማርት ዩ አር ስማርት ዳኒ በቃ ዳኒ የእኔን ስሜት ግን አልሰማችኝም። እግዚአብሔርን እኔ ኮ ልጅቷን ዳኒ በማምጣቱ በቀለበት ስላደረገላት አልተቃወምኩም። ግን እቺ ልጅ ከየት ድንገት ቁጭ ሲፈልግ የሚያስቀምጣት ሲፈልግ የሚያመጣት ናት እንዴ? እኔ ኮ ለልጅቷ ነው እየተከራከርኩ ያለሁት። ጽጌ ባደረገችው ነገር በጣም ደብሮኛል ብዬ ለዳኒ ነገር ነገርነ፣ ይሄን አለችና አንቺ ምን ቤት ነሽ ለሷ የምትከራከሪ?

ስለዚህ ነገ አንተ የምትወደውን ሰው ስታገኝ፣ ልጅቷስ? እና ታዲያ ከማይወደው ሰው ጋር መኖር አለበት? ከድራማ መሞላት አለበት? አንቺ መጀመሪያ አልሰማሽኝም፣ በደንብ አልሰማሽኝም። መጀመሪያ ታሪኩን አልሰማሽ። ልትወዱ ትችላላችሁ። አንቺ ታሪኩን አልሰማሽም። ሰላም ግን እናንተ ወደዳችኋት ማለት የእሱ ህይወት በድራማ ትምህርት መኖር አለበት ማለት አይደለም። ያ ስላልሰማሽ ነው። አወራርሽን አስተካኪ በመጀመሪያ ደረጃ ስትመጪ፣ እናንተ እዚህ ሀገር ያላችሁ ሰዎች መሰልጠን ይቀራችኋል ልትይ አትችም። ገባሽ? ራስሽን አስተካኪ መጣ ነው እኛ ነው። እኔ ለእናንተ አስቤ ነው ይሄን የምናገረው። ምክንያቱም በጣም ድራማ የሆነ ነገር ሳፖርት አደርጋላችሁ፣ ስድብ ሳፖርት አደርጋላችሁ፣ የማይረባ ነገር ሳፖርት እያደረጋችሁ። ማን ሳፖርት የሚያረጋው? ሁሉም ሰው አንድ አይደለም። ኮና ዳን ዩ አር ዩ አር ጉድ። በቃ ቻርሽ። መልካም ቀን። ሶሪ ካሳዘንኳችሁ ይቅርታ። ኖርማ ኖርማሊ አረብ ሀገር አይደለም አላዝንም። ደግሞ ቢሆኑም እነሱንም እንደዛ ማለት የለብሽም። ሁሉም አረብ ሀገር ያለሽ፣ አይ እንደዛ ዲስሪስፔክት ለማድረግ አይመስለኝም። ነገሩ ላለመቀየር ብዬ ነው። አይባልም። ሁሉም ሰው አንድ አይነት አይደለም። ቅድም አንተ እንዳልከው ማለት ነው። አዎ፣ አይ ዲስሪስፔክት ብታረግ እኔም አልቀበላትም። ምክንያቱም ተመልካቾቻችንም ወዳጆቻችንም ደግሞ ማለት ነው አረብ ሀገር ያሉ እህቶቻችን ናቸው እና እነሱ ዲስርስፔክት አላረገቻቸው ብታደረግ እኔም አልቀበሉም እሱ ያለችው ለምንድን ነው ጸጌ የምታደርጋቸው ነገሮች እንደ ድራማ እያደርገች ያለችው ነገር ለምን ይመቻቸዋል ለምን እሱን ትደግፋላችሁ ነው ለምን ትደግፋላችሁ ነው እንጂ ያለችው እናንተ ዲስርስፔክት ለማድረግ አረ ለማንኛውም ህይወቱን ምትኖረው ዳኒ አንተ ነህ እኛ አይደለንም ህይወቱን ትክክለኛው የምትኖረው አንተ ነህ ምርጫህን የምታውቀው አንተ ነህ ከብቻ ሳይሆን እዚህ ሶሻል ሚዲያ ላይ እናንተ አካባቢ የምናየው ነገር ግራ ነው የሚያጋባው። በቃ ለዛ ነው። አሁን ነገ ጽጌ ልትመጣ ትችላለች። ደግሞ እያስደመመችን መጣለች፣ አዲስ ህይወት ጀምራለች። እሱ መልካም ህይወት በሉል ምን ከዳኒ ጋር እዚህ ዳኒዬ ወየ እየተባባላችሁ ልትመጡ ትችላላችሁ። ምን እናውቃለን፣ የእናንተ ነገር። ለዛ ኮኖ ድራማ ነው ምንድን ነው ምንለው፣ አዲሱ ባሏን ትተው እና ነኝ ባጣ ቆይ ነኝ ከዚህ በፊት ስንት ነገር ሆናችሁ፣ አልኮ ዳኒ ይሄን አስገባት እያሉ ነው አለች እንደ ከታች ያረ ወደው መስሎኝ አሁን። ያው ይኸውልሽ፣ ሰላምዬ እኮ የሰው ከንቱ ነው። አብረሽ እኮ የሰው ከንቱ ነው

ተቸግሮ ምንም አላረገችም፣ ምንም አላረገችም። ወንድ ልጅ እነ ሰዎቹ የማይጠቅም ሰው ላይ ከሚደፉ እሷ ላይ በደፉ እንደው ቀጠሉ የሚኖሩበት ዘመን ወይኔ እንደው አድርስልኝ መልእክቱን ለማንኛውም